ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የልግዳ ቤተሰቦች በቂ ያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ለአስራ ስድስት ዓመታት ለሐዋሳ ከተማ፣ ቅዱስ ጊዮርጊስ፣ ደደቢት እንዲሁም ደግሞ ለኢትዮጵያ ብሔራዊ ቡድን በመጫወት አንድም ቀን የቀይ ካርድ ሰለባ ሆኖ የማያውቀው እንዲሁም ደግሞ በእግር ኳስ ተጫዋችነት ዘመኑ አንድ ቢጫ ካርድ ብቻ የተመለከተውን የአሁኑ የሐዋሳ ከተማ አሰልጣኝ አመለሸጋውን የሙሉጌታ ምህረት የእግር ኳስ ህይወት ላስቃኛችሁ ወደድኩ አብራችሁን ቆዩም አዳነ ግርማና ሽመልስ በቀለን የመሳሰሉ ደንቅ ተጫዋቾችን ለኢትዮጵያ እግር ኳስ ካበረከተው የሐዋሳ ኮረ ሜዳ ነው የእግር ኳስ ህይወቱን የጀመረው የኢትዮጵያ ፕሪሚየር ሊግ ሶስት ጊዜ ማሳካት የቻለው ሙሉጌታ ምህረት ከኳስ ብቃቱ ባልተናነሰ በስፖርቱ ቤተሰብ ዘንድ የሚወሳ መልካም ምግባር ባለቤት ነው። በ አስራ ስድስት ዓመታት የክለቡና የብሔራዊ ቡድን የተጫዋችነት ቆይታው አንድም ቀን ቀይ ካርድ አለመመልከቱና በዚያን ሁሉ ዓመታት አንድ ቢጫ ካርድ ብቻ ማየቱ የዚህ ማሳያ ነው። የሙሉጌታ ምህረት ስኬታማ ተጫዋችነት ጉዞ የጀመረው በሐዋሳ ከተማ ኮረም ሜዳ ነው። ኮረም ሜዳ ከ31 ዓመት በኋላ ወደ አፍሪካ ዋንጫ በተመለሰው ታሪካዊ የዋሊያዎቹ ስብስብ ውስጥ በግንባር ቀደምትነት ከሚጠቀሱ ተጫዋቾች መካከል ሽመልስ በቀለንና አዳነ ግርማን እያስገኘች ሜዳ ነች። በዚህ ሜዳ አልፎ ሐዋሳ ከተማን በአምበልነት የመራው የፕሪሚየር ሊጉና የጥሎ ማለፍ ዋንጫ ያሳካው ሙሉጌታ በተወዳጁ የወቅቱ የሐዋሳ ከተማ አሰልጣኝ ከማል አህመድ አይን የገባው በሐዋሳ ሲካሄድ በነበረው የፋብሪካው እግር ኳስ ውድድር እንደነበርም አይዘነጋም። ሙሉጌታ ምህረት በአንድ ቃለ መጠይቅ ላይ ሲናገር በወቅቱ በተክለ ሰውነቱ ቀጭን ስለነበር አሰልጣኝ ከማል ጨምሮ ብዙዎች የኳስ ብቃቱ ተጠራጥረው እንደነበር ይገልጻል። ሃዋሳ ከተማ በ1996 የፕሪሚየር ሊጉን ዋንጫ በማሳካት ቀዳሚ የክልል ክለብ መሆኑን የቻለበትን ደማቅ ታሪክ ሲጽፍ ሙሉጌታ ምህረት ደግሞ የዓመቱ ኮከብ ተጨዋች በመባል ሽልማትም ተበርክቶለት ነበር። በቀጣይ ዓመት ክለቡ የጥሎ ማለፍ ዋንጫን ባለቤት ሲሆን የአምበሉ ሙሉጌታ ምህረት ሚናም ላቅ ያለ እንደነበር ይታወሳል። ከዚያም በ1998 ወደ ቅዱስ ጊዮርጊስ በማቅናት ከክለቡ ጋር የፕሪሚየር ሊጉና የጥሎ ማለፍ ዋንጫንም ማሳካት የቻለ አመለ ሸጋ ተጫዋች ነበር። ከዚያን ደግሞ ወደ አዋሳ ከተማ በመመለስ በ1999 ክለቡ ፕሪሚየር ሊጉን ዋንጫ ሲያሸንፍ ሙሉጌታ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባልም በድጋሚ ማሸንፍ ችሏል። ከኢትዮጵያ ብሔራዊ ቡድን ጋር ያሳካው የምስራቅና የመካከለኛው አፍሪካ ሲቃፋ ዋንጫን ጨምሮ ከአዋሳ ከተማ፣ ቅዱስ ጊዮርጊስ እና ደደቢት ጋር በመሆንም በርካታ ዋንጫዎችንም የግሉ ማድረግ ችሏል። ሙሉጌታ ምህረት በአስራ ስድስት ዓመታት የተጫዋችነት ቆይታው ተደጋግመው ከሚነገሩ ጉዳዮች አንዱ በዚያ ሁሉ ዓመታት አንድ ቢጫ ካርድ ብቻ መመልከቱ እንዲሁም አንድ ጊዜ በቀይ ካርድ ከሜዳ የተሰናበተበት አጋጣሚ ያለመኖሩ በስፖርት ቤተሰብ የሚወሳን የሚገርም ጉዳይ ሆኖ ቀጥሏል። ከቀይ ካርድ አለመመልከቱ ራሱ ጭምር የሚገርመው ሁኔታ መሆኑን የሚገልጸው ሙሉጌታ ጠንቀር ያለ አጫወትን የሚከተል ተጫዋች እንደነበርም ይናገራል። ምናልባትም ለካርድ እንዳይጋለጥ ያደረገው ሁሌም በጨዋታ እንቅስቃሴ ውስጥ በሚፈጸም ጥፋቶች ይቅርታ የመጠየቅ ልምዱ ሊሆን እንደሚችልም ይገልጻል። የሙሉጌታ ምህረት የተጫዋችነት ጥብቅ ዲስፕሊን በአሰልጣኝና በቡድን አጋሮቹ ጭምር እየተመሰከረለት ነው። ወደ ሀዋሳ ከተማ እንዲቀላቀል ያደረጉት አሰልጣኝ ከማል አህመድ፣ ሙሉጌታ ከራሱ አልፎ የቡድን አጋሮቹን ደግሞ ሞቃት በሚሆኑበት ጊዜ ሰከን እንዲሉ በመምከር የአምበልነት ኃላፊነቱን በአግባቡ የሚወጣ ተጫዋች ስለመሆኑም ይመሰክራሉ። ደደቢት ወደ ፕሪሚየር ሊጉ ባደገበት ዓመት ክለቡ ሲቀላቀል በወቅቱ የክለቡ አሰልጣኝ የነበሩት ውበቱ አባተ ሙሉጌታ የትኛው አሰልጣኝ በቡድኑ ውስጥ እንዲኖር የሚመኘው አይነት ተጫዋች ነው ሲሉ ተመሳሳይ አድናቆትን ቸረውለት ነበር። ራሱን የሚጠበቅ ፕሮፌሽናል ተጫዋች መሆን ለበርካታ ዓመታት አቋሙ ጠብቆ ለመዝለቅ እንዳስቻለውና ይህም ለብዙ ተጫዋቾች አርአያ እንደሚያደርገው አሰልጣኝ ውበቱ ገልጸው ነበር። ሙሉጌታ ጫማውን ከሰቀለም በኋላ በእግር ኳስ ውስጥ የመቀጠል እቅድ ስለነበረውና ገና ተጫዋች በነበረበት ወቅት ነበር የአሰልጣኝነት ስራዎችን መጀመር የቻለውም። ሙሉጌታ ምህረት ሐዋሳ ከተማን፣ ወልቂቴ ከተማንና ሀድያ ሆሳዕናን በዋና አሰልጣኝነትን፣ እንዲሁም በኢትዮጵያ ብሔራዊ ቡድን ከኢንስትራክተር አብራ መብራቱ ጋር ምክትል በመሆንም ማገልገል ችሏል። በአሁኑ ወቅትም ደግሞ የቀድሞ ክለቡን ተመልሶ በፕሪሚየር ሊጉ 15ተኛ ደረጃ ላይ የሚገኘውን ሐዋሳ ከተማን በአሰልጣኝነት እየመራ የሚገኝ አመለሸጋና ድንቅ አሰልጣኝ ነው።